ሺህ እናቶች ከ130 ከ1030 በላይ እናቶች እየመጡ እንደነበርና የጤና ኤክስቴንሽን ፕሮግራም ተግባራዊ ካደረገበት ጊዜ ጀምሮ በከፍተኛ ሁኔታ በመቀነስ አሁን ባለበት ደረጃ ከ100 ሺህ እናቶች 267 እናቶች ማውረድ የተቻለበትና አሁንም በቅርብ ጊዜ በተጠናው ጥናት ከ190 በላይ በታች ማድረስ የተቻለበት ትልቅ ምርታዊ ለውጥ እንደሆነና ይሄም ከጤና ኤክስቴንሽን ፕሮግራም ትሩፋቶች አንዱ ብለን የምንወስደው ተግባር ነው። ከዛ ባለፈ ሕፃናት ጤና ላይ ያው በከፍተኛ ሁኔታ ሕፃናትን በሞት እያጣን የነበረበት በተለይ 19 ከ97 በፊት የነበረው አጠቃላይ ጥናት ከ1ሺ ከሚወለዱ ሕፃናት ከ115 በላይ እናቶች ይሞቱ ከነበረበት በአሁኑ በአሁኑ ሰዓት ከአርባ በታች ከአንድ ሺ ከሚወለዱ እናቶች ህፃናት ከአርባ በታች ማድረስ የተቻለበት ሂደት እንዳለና ይሄም ከጤና ኤክስቴንሽን ፕሮግራም ትሩፋት ጋር አስተሳስረን የምናየው እንደሆነ የማይካድ ሀቅ ነው። በሌሎቹም ዘርፎች በተለይ ተላላፊ በሽታዎችን በመቀነስ ረገድ በተላላፊ በሽታዎች የሚከሰቱ ሞት ከመቀነስና ተላላፊ ያልሆኑ በሽታዎችን ከመከላከል እንዲሁም የአካባቢ ጤና ተግባራት የህብረተሰብ የጤና ግንዛቤን ከማሳደግ እና የህብረተሰብ የጤና ተሳትፎን ከማሳደግ አንጻር የጤና ኤክስቴንሽን ፕሮግራማችን ድርሻ ከፍተኛ እንደሆነ የሚታወቅ ነው እና ይሄም ትልቅ እምርታ ነው ብለን መውሰድ እንችላለን። ሌሎችን በጣም በርካታ አበርታች ውጤቶች ተመዝግበዋል። ይሁን እንጂ አሁን ላይ በጤና ኬላ ደረጃ በጤና ኤክስቴንሽን ፕሮግራም የሚሰጡ የጤና አገልግሎቶች ከህብረተሰቡ የጤና አዳጊ ፍላጎቶች ጋር ስናነጻጽረው አሁንም ተጨማሪ አቅም የሚፈልግ ሆኖ ተገኝቷል። በ1997 የተቀረጸው የጤና ኤክስቴንሽን ፕሮግራም ውጤት እንዳመጣ የሚታወቅ ነው። ውጤት ማምጣቱ እንዳለ ሆኖ ከ2012 የአዲስ የ15 ዓመት የጤና ኤክስቴንሽን ፕሮግራም ፍኖተ ካርታ ተቀርጾ ወደ ተግባር ተገብቷል። ይህም በ2013 በይፋ የተጀመረበት ሂደት አለ። ዋናው የጤና አገልግሎት ተደራሽነት፣ ፍትሃዊነት የሕብረተሰቡን ሊመጥን የሚችል የጤና አገልግሎት ሕብረተሰቡ በአቅራቢያው ማግኘት አለበት የሚል አላማን መነሻ ያደረገ ስራ ተሰርተዋል። ግን ደግሞ አሁን ያለውን አፈያጸም ባለፉት አራት ዓመታት ያለውን በአዲሱ 15 ዓመት ፍኖተካርታ አፈያጸምን ስናይ በሚፈለገው ደረጃ ውጤታማ ማድረግ አልተቻለም። ይሄ መድረክ ይሄን ችግር ይፈታል ተብሎ የታሰበ ነው። የማህበረሰባችን ከጤናው በላይ ቅድሚያ የሚሰጠው ተግባር የለም። ጤናውን የጠበቀ ማህበረሰብ አምራች የሆናል፣ ለሀገሩ ደጀን የሆናል። ከዛ ባለ የሀገርን ብልጽግና ማረጋገጥ የምንችለው የማህበረሰባችን ጤና ማስቀደም ስንችል ነውእና አሁን ባለው ሂደት ከዚህ በፊት የነበሩ ጤና ኬላዎች የማህበረሰቡን ፍላጎት ሊያረኩ ለጤና ፍላጎት የጤና ችግር ምላሽ ሊሰጡ የሚችሉ ባለመሆናቸው ተጨማሪ አቅም መፍጠር አስፈላጊ ሆኖ ተገኝቷል። ይሄን አቅም ለመፍጠር በተደጋጋሚ መድረኮችም ተፈጥሯል። ሁሉ መስተዳድሮች በተገኙበት ታስታውሳላችሁ፣ ሃላባ ላይ ክልል አቀፍ የንቅናቄ መድረክ ተፈጥሯል። በቅርቡ ሆሳና ማዕከል ላይ ሰፊ ንቅናቄ ተፈጥሯል። ዞሮ ዞሮ እኛ ከሚያስፈልገን ካሉ በስተቀር ከሌሎች ዞኖች መወዳደር አለብን ብዬ አል ስደ ከሚያስፈልገን አንፃር ግን አሁንም ካቀድ ነው አንጻር 15 ዓመቱን ከአራት ዓመት ፈያፀም ጋር ስናየው በጣም በርካታ ቀሪ ስራዎች እንዳሉ በጅምር ደረጃ ያሉ መዋቅሮች አሉ። ያው በሰነድ ቀርቦ ውይይት እናደርጋለን። ለመነሻ ያክል ግን ጤና ኬላዎች በሶስት ካታጎራይዛ አድርገን ነው መናየው። አንደኛ በከተማ ወይም ጤና ተቋም ባለበት አካባቢ ያሉት አገልግሎታቸው በጤና ጣቢያ እንዲሆን በዞን ደረጃ ወደ 25 የሚሆኑ ጤና ኬላዎችን አዋህደናል ወደ ጤና ጣቢያ ከዛ ባለፈ ለጤና ጣቢያ ቅርብ የሆኑ ከአንድ ሰዓት በታች የሚያስኬዱ ርቀት ያላቸው ጤና ኬላዎችን መሰረታዊ የጤና አገልግሎት ለመስጠት የሚያስችል ደረጃ ማድረስ መቻል አለብን ብለን ርብርብ እያደረግን ነው። አሁን ባለው ደረጃ በአጠቃላይ 97 ጤና ኬላዎች እድሳት የሚፈልጉ እንደሆነ አሰስመንት ሰርተናል። 41 የሚሆኑ ጤና ኬላዎች ለአገልግሎት ምቹ አይደሉም። እየፈረሱ ያሉ ጤና ኬላዎች አሉ። ሀያሁለት የሆኑ ኮንፈረንስ ወይም የተቀናጅ ጤና አገልግሎት መስጫ ጤና ኬላዎች ግንባታ መጀመር አለብን ብለን በአስራ አምስት ዓመት እቅድ አቅደናል። እስካሁን ባለው ግን የተጀመሩት አራት ናቸው። አልቆ ስራ የጀመረ የለንም። ስለዚህ የጤና ኤክስቴንሽን ፕሮግራም ለውጡን እናስቀጥል ካልን ለጤና ኤክስቴንሽን ባለሙያዎች ምቹ ሁኔታ ከግንባታ ጀምሮ ከመሰረተ ልማት ጀምሮ ምቹ ሁኔታ መፍጠር ከእያንዳንዱ ባለድርሻ የሚጠበቅ ነውና ይሄ ሀገራዊ ፍኖተ ካርታ ነው። ተግባራዊ የማድረግ ሁላችንም እገዛ የሚጠይቅ እንደሆነ በዚህ አጋጣሚ ለማንሳት ነው። እድሳት የሚፈልጉት ገና የሚፈልጉትን በአዲስ መልክ መገንባት ያለባቸው ጤና ኬላዎች ተለይተው ርብርብ ማድረግ ህብረተሰባችን ማሳተፍ ያስፈልጋል የሚል በዚህ አጋጣሚ ጥሪ ለማቅረብ ነው። ከዛ ባለፈ በዚህ መድረክ አንዱ ከአካባቢ ጤና ጋር አስተሳስረን ንቅናቄዎችን መፍጠር መቻል አለብን። አሁን ከደረስንበት አሁን ካለንበት ደረጃ ከህብረተሰብ ፍላጎት ሊመጣጠን የሚችል የመጸዳጃ ቤት አጠቃቀም ባህልን መገንባት ማደራጀት አለብን ብለን ነው በእኛ ደረጃ ያቀድ ነው። ዘርፉ ያው እዚህ ቤት ምናልባት አስተዳደር እና ጤና ጽህፈት ቤት ኃላፊዎች ካልነው በስተቀር ትላንት ዝርዝር ገምግመናል፣ ጉድለትን ለይተናል። ግን ደግሞ በጤና ባለሙያ ደረጃ መሰረት ያለባቸው ስራዎች ለጤና ባለሙያ ሰጥተናል፣ ለጤና አመራሩ ሰጥተናል። ፊት አመራሩ እይታ የሚፈልጉ ስራዎች እንዳሉ በዚህ አጋጣሚ ለማንሳት ነው። አሁን ላይ ሆነን መጸዳጃ ቤት የሌላቸው አባወራዎች አሉ። ጠቅላላ የመጸዳጃ ቤት ሽፋናችን 98% ነው፣ ሁሉም አይነት ማለት ነው። ስለዚህ 2% የሚሆኑ አባወራዎች መጸዳጃ ቤት የሌላቸው ከህብረተሰቡ ፍላጎት ከባህላችን ከሴታችን ከሃይማኖታችን ጋር አስተሳስረን ማህበረሰቡ የመጸዳጃ ቤት የተሻሻለ መጸዳጃ ቤት አጠቃቀም ባህልን ማዳበር ማሳደጋ ይጠበቃልና በዚህም ልቅናቄ መፍጠር አለብን። ሞዴል ቀበሌዎችን መፍጠር መቻል አለብን። የተሻሻለ መጸዳጃ ቤት ሽፋናችንም በጣም ዝቅተኛ ነው። ዞን ጥቅል አፈያፀሙ ሰባ ሁለት ፐርሰንት ነው የተሻሻለ መጸዳጃ ቤት። ግን ደግሞ የወረዳዎችን አፈያፀም ማቀራረብ አልተቻለም። ከፍተኛው 84 ፐርሰንት ነው፣ ዝቅተኛው 17 ፐርሰንት ነው። የጤና ተጠቃሚነት ፍትሐዊነት ጥያቄም ጭምር መመለስ መቻል አለበትና አሁን ካሉ ኢኒሽቲቮች ጋር አስተሳስረን በተለይ ከጽዱ ኢትዮጵያ ኢኒሽቲቭ ጋር ከኮሊደር ልማት ጋር አንዱ ጤና አቀናጅተን ምንመራው ተግባር ነው። ሀጅና ሳኒቴሽን ፕራክቲሳችንን ማሳደግ መቻል አለብን። ይሄ መድረክ እንደ መልካም አጋጣሚ መጠቀም መቻል አለብን የሚለውን በዚያው አጋጣሚ ጥሪ ለማስተላለፍ ነው። በአበር ያለፉት ዓመታት የአምሊ ያስመዘግብናቸው አበረታች ለውጦችን ለማስቀጠል አሁን ያለውን የጤና ኤክስቴንሽን ፕሮግራም ዳግም ማነቃቃት አስፈላጊ ሆኖ ተገኝተዋል። ለዚህም ሁላችንም የበኩላችን አስተዋጽኦ ማበርከት ይጠበቅብናል፣ የሚል አደራ መልእክት እያስተላለፍኩኝ ክቡር የፓርታችን ረዳት ተጠሪ በሰተኙንታ መሰረት መድረኩ በይፋ የተከፈተ መሆኑን አበስራለሁ። አመሰግናለሁ።